ሰላም ጤና ይስጥልኝ። እንደምን አላችሁ? የቆየ ቪዲዮም ቢሆን ለፖስትላችሁ ለኢድ የታዘዝኩ ትዕዛዝ ነው። ለአባቷ ቆዳ ጫማ 42 ቁጥር 2100 ብር ገዝቻለሁኝ። ለአባቷ ጋቢ 4500 ብርና ሁለተኛ ደረጃ የሚባል ጋቢ ደግሞ 3500 ገዝቻለሁኝ። ይሄ በጥለት ብዛት ነው ምናምን ብቻ የዚህ ኤክስፐሪያንስ የለኝም። ነገር ግን ክብደት በክብደቱን እንዳውቅ ያለሁኝ ማለት ነው። ከዛ እቺን ሻርብ ደግሞ እንደምታዩዋት ሁለት ሺህ ብር ገዝቻታለሁ። ሆኝ ድጋሚ ይሄ ሻርብ ደግሞ ሁለት ሺ አምስት መቶ ብር ገዝቸዋለሁ። ሆኝ ይሄ ቤዥ ከለር ተከታተሉኝ። እንግዲህ እዛ በኋላ ሺፎን አራት ሺህ ብር ገዝቻለሁ። ለእናቷ ጃኬት አራት ሺህ አምስት መቶ ብር ገዝቻለሁ። የሹራቡ ጃኬት ለእናትየው። በጣም ቆንጆ ጃኬት እንደምታዩት እናቶቻችን ሲለብሱት ግርማ ሞገስ ይሰጣቸዋል፣ እና ቆንጆ ነው። ዣንጥላ ለዛ ጋር ይታየኛል። ስድስት መቶ ብር ነው የገዛሁት ዣንጥላ። ይሄ ሻርፕ ጌታ ይሆ በቃ እሺ፣ ይሄ አማይም ደግሞ 1500 ብር ነው የገዛሁት አማይሙ የምን ሀገር ነው አለኝ። የሆነ እንትን ምንድን ነው ያለው፣ አልጀዚራ ሻርፕ ነው። ይሄ ጃኬት 6000 ብር ነው የገዛሁት ለወላጅ አባቴ። ከዚህ በፊት 5000 ብር ገዝቼዋለሁ፣ አሁን ደግሞ 6000 ብር ገዛሁትኝ። በጣም ቆንጆ የቱርክ ጃኬት ነው። በጣም መወዶ ጃኬት ነው። ደረጃ አንድ ጃኬት ነው፣ በጃኬቶች ውስጥ ማለት ነው። ያ ሻርቡ ግን ስንት እንደሆነ ጠፋብኝ። ይሄም የማይገፍ ቆንጆ ስቶክ የሚባል ሱሪ ነው ሶስት ሺ ብር ነው የተገዛው። ጂንስ ሱሪ ነው ለወላጅ አባቷ፣ ሰላሳ ሁለት ቁጥር። ይሄ ደግሞ ቲሸርት ነው፣ አንድ ሺ ስድስት መቶ ብር። ወላጆች ሲለብሱት ደስ ይለኛል። የድፍን ቲሸርት የሚባለው ኮተን ነው። ቆንጆ ነው። ይህ ሸሚዝ ምናምን ከሚለብሱ ይልቅ አባቶች እንደዚህ አይነት ቀልጠፍ ያለ ቲሸርት ሲለብሱ ደስ ይላል ማለት ነው። ስለዚህ ይሄን ይመስላል ወገን ማሮቼ።